ሰላም ጤና ይስጥልን ልን የተከበራችሁ እና የተወደዳችሁ የጭልፋ ሚዲያ ቤተሰቦች፣ እንደምሰንብታችኋል። ይህ በየሳምንቱ በዚህ ሰዓት የምትከታተሉት ጭልፋ ሚዲያ የሚያቀርብላችሁ ሰውነኝና የተሰኘው ፖድካስታችን ነው። ዛሬ እንደተለመደው እንግዳ ይዤ አልመጣሁም። ነገር ግን እንግዳ የሆነ ሀሳብ አለ። ሀሳቡ ምንድን ነው? ወደፊት አብረን የምናየው ይሆናል። ጭልፋ ሚዲያ ስለ ታላቁ የሰው ልጅ ህይወት እየጨለፈ ወደ እናንተ የሚያደርስ ልዩ የመዝናኛ ፕሮግራም ነው። ጀማሪ የጥበብ ሰዎችን የሚያበረታታ፣ የጠፉ የጥበብ ሰዎችን ከወዴት ናቸው ብሎ ፈልጎ ወደ ቀደመ ማንነታቸው እንዲመለሱ የራሱን አሻራ እያሳረፈ የሚገኝ ሚዲያ ነው። አሁን ደግሞ በክፍል አንድ ላይ በነበረን ቆይታ እናንተ ውድ የጭልፋ ሚዲያ ቤተሰቦች ከስር ከስር ስለሚሰጡ ሀሳብና አስተያየት ልባዊ ምስጋናችን እየቸርነ ወደፊት በክፍል ሁለት ላይ አዲስ ሲትኮም ይዘንላችሁ መተናል። እጅግ አስተማሪ በአይነቱ ለየት ያለ ሲትኮም ነው። ከኛ ጋር የመስራት ፍላጎቱ ያላችሁ ልጆች በራችን ክፍት ነው። ባዮ ላይ ባለው አድራሻችን ልታገኙን ትችላላችሁ። ጭልፋ ሚዲያ የሁላችን ላይ